የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ጋሽን ባለፈው እንዳወራ ከሆነ እንዳየኸው እኔም እናንተን ነው የምጠብቀው እንጂ በእኔ በኩል እኮ ዝግጁ ነኝም ብሏል። በእኔም ቤተሰብ በኩል እንዳየኸው ነው። ስለዚህ የእኛን ውሳኔ ነው የሚጠብቁት ሁላቸውም ከምንም ጊዜ በላይ ኖ በጭራሽ አይሆንም። እኔ ከዚህ ከዚህ ጊዜ በላይ እኔ ታይም ማቃጣል አልፈልግም። ለምን መቶን አልነግርም ከዚህ በላይ ጊዜ እየሰጠሁኝ ነገ ነገ ነገ እየተባለ እኔ እኔ ራሴን መጉዳት አልፈልግም። ለምን ነው አልነግርህም? ኖርታይ አንድ አንድ አንቺ ብቻ የኔ ውድ ወንድ ልጅ። በነገራችን ላይ ማለት ነው ትዳር እራሱ አያስረው ልቡ ከሸፈተ ሸፈተ ነው። መቼም ይሄን ላንቺ አልነግርሽም፣ አይመስልሽም? ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ሕዝባችን እንዲጠብቅልን፣ ሁላችንን በየሃይማኖታችን ይንጸል እያልኩኝ እንደተለመደው ይህን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ሩታ ከመሸ የለቀቀችው አንድ ቪዲዮ ነበረና እሱን ለማየት ሞከርኩኝና ና ያስገረመኝንም ያስደነቀኝንም ነገር ወደ እናንተ ይዤ ላችሁ መጣሁ ማለት ነው። በመጀመሪያ እንግዲህ ይህ ስድስት ስድስት ስድስት ቁጥሩ ራሱ መጥፋት አልፈልግም። የሆነ አለባበስሽን ትተሽ ነበረ ደግሞ ተነሳብሽ። በቃ ከጽጌ ጋር ስቱ ያንቺ እንዲ ነው የሚያደረግሽ ሁሉን ነገር። በቃ በአንዴ ዘመናዊ መሆን ያምርሻል ማለት ነው። ይሄ ነገር አስተካክሊ ወዳጅ የሆናችሁ ዝም ብላችሁ ሌላ ሰው የሚሰራው ላይ መሳደብ የሆነ ነገር ማለት ሳይሆን በቅድሚያ እናንተ ልጅ ላይ ያለውን ስህተት ለመቅረፍ ሞክሩ። ምን እያደረገች ነው ያለችው? ምንን ታስተካክል? ምንንም ከራት ብላችሁ ለማሰብ ሞክሩ እንጂ ዝም ብላችሁ እየመጣችሁ ቶይና ፋብ ትረጩ ምንም ዋጋ የለውም። ስለዚህ በስነስርዓት እናውቃታለን እናወራታለን የምትሉ ሰዎች አለባበሷ እንድታስተካክል ነገሯት። ከሰማቻችሁ ማለት ነው እንደ እንደ ሀሳብ ነው ሴት ልጅ ስለሆንኩኝ እንደዚህ አይነት ነገሮች ሲደረጉ ደስ ስለማይለኝ ተስተካክላለች ብለን አስበን ደስ ብሎን ነበረ። ግን ደግሞ እንደምታዩት ድጋሚ ታድሷል ማለት ነው። በአዲስ እድሳት ተመልሳለች። ስለዚህ ይሄን አለባበስ ብትተወው ለራሷ መልካም ነው። ብርድ መቷት እንዳንቸገር ብዬ ነው በኋላ። ከዛ ውጭ ደግሞ እንግዲህ ዛሬ ያወሩት ከአብርሽ ጋራ በትዳር ዙሪያ ነው። አንድ መናገር የምፈልገው ነገር የሚሆን ወንድ ልጅ ትዳር አያስረውም። አስረግጬ የምነግራችሁ ነገር ሴት ልጆች ትዳራችሁን፣ ህይወታችሁን በስርዓት መምራት መያዝ ነው እንጂ ማወቅ ያለባችሁ ትዳር ስለያዘ ወንድ ልጅ ይሰበሰባል፣ ትዳር ስለያዘ ጸብ አይኖርም፣ ፍቻ አይኖርም አትበሉ። እንዲያውም የሚብሰው የዛኔ ነው። ቶሎ ብሎ በቃ ለመፍታት ነው የሚሮጠው። ከጭቅጭቅ ከሰላማዊ ህይወት ነፃ የሆነ ሰላማዊ ህይወት ማግኘት ካልቻለ ወንድ ልጅ አይደለም ሰርግ ቀርቶ አራት አምስት ልጅ ቢኖረች ችግር የለበትም፣ አራግፎች ነው የሚሄደው። ስለዚህ ውስጥሽ ላይ ብዙ ፍርሃቶች እንዳሉ አውቃለሁ። ምክንያቱም ብዙ በዙሪያዎች ያሉ ሰዎች በሙሉ ያለያዩኛል ስለምትሰጊ ነው። ነገር ግን አንቺ ራስሽነሽ አብረሽ መያዝ የምትችው ብዬ ነው ማስበው። በዚህ አቋምሽ አሁንም ቢሆን ዘላቂ ህይወት ይኖራችሁ ብዬ አላምንም። ይህንን ስል ደግሞ ብዙ መታችሁ አፋችሁ የምትከፍቱ ሰዎች ትኖራላችሁ። አጉላለቅት ደጋፊዎች ነን የምትሉ ማለት ነው ግን እውነተኛውን ነገር ነው የምነግራችሁ፣ አስረግጬ የምነግራችሁ እውነታውን ነው። ገባችሁ? ለምን የምታዩትን ነው እንደ ቪዲዮ የምታዩትን ነገር ነው መናገር ያለባችሁ እዚህ ጋር ማለት ነው። በቃ አንድና አንድ ወንድ ልጅ ትዳር አይደለም የሚሰበስበው። እናንተ እኮ ኦልሬዲ እኮ አሁን ሰው አብሮ ከኖረ ምን ሰርጉ ምንድን ነው ትርጉሙ? ዝም ብላችሁ ወጪያችሁ እንትታችሁ በኋላ የየ ከማለት ሴቪ ያረጋችሁትን ብራችሁን ለሆነ ነገር ብታረጉት አይጠቅማችሁም። ለሆነ ድርጅት ብትከፍቱበት፣ ብታድጉበት፣ ብትለወጡበት ከሰርግ ምን አላችሁ? ከሸሸ ገዳሚ ምን ይገኛል? በቃ ሰማንያችሁን ሂዱ፣ በህጋዊ መንገድ ተፈራረሙ፣ አለቀ። ሌላ ሰማንያ ለምደሚያገለግሉ አብሮ ለመኖር እኮ ሰማንያ አያስርም። በኋላ የሆነ ነገር ቢፈጠር ሁለታችሁም ጋር ያለው ፍርሃት መቼም አብራችሁ የምታፈሩትን ንብረት ለመካፈል ካልሆነ በስተቀር ሰማንያ ልብን አያስርም። እኔ አስረግጬ የምነግራችሁ ቀለበት ልብን አያስርም፣ ሰርግ ልብን አያስርም። አንድ ሰሞን አቤቴ ከላይ ሰርግ ተብሎላችሁ በሳምንቱ እናንተ ቤታችሁ ባዶ ሲሆን ጭቅጭቅ ከሆነ ምን ትርጉም አለው? የምን ዱባይ የምን ምናምን። እኔ ታስቡ ግን፣ አሁን ይሄ አይዲያ የመጣው የዱባይ ፕሮግራም ሊቀር ነው። ገባችሁ? ወጪው ከባድ ነው። ዱባይ ላይ ሰርግ ማለት ቀላል አይደለም እንዲህ እንደምናወራው የሚደረግ ነገር አደለም። አንድ ቲኬት ዋጋ እንኳን ስንት ነው? መምጣቱ ኑ ተዝና ነው እንኳን እናንተ ፌመቶቹ ቀርቶ ትናንሽ ቲበር እንኳን እየመጣ የተዝናና ነው። ትንሽ ከእናንተ አነስተኛ የሚባል ቪዩ ያለው ብትመጡ ምንም አይደለም፣ ብርቅ አይደለም ዱባይ መምጣት። ግን ደግሞ ስትመጡ የራሳችሁ ነገር ተዝናንታችሁ መሄድ ነው፣ እንደ አቅማችሁ፣ እንደ ሀገራችሁ፣ እንደ ኢኮኖሚያችሁ ማለት ነው እንጂ መንጠራራት አስፈላጊ ነው ብዬ አላስብም። ያለቀጥ ሲንጠራሩ መሰበር ስላለ፣ ማለት ነው በቃ እውነተኛ ከልባችሁ እናንተ ሁለታችሁ አብሮ የመኖር እንትኑ ካላችሁ፣ ነገር ግን በዚህ የተመሰረተ ወንድ ልጅ በነገራችን ላይ የሚያከብራችሁ መሆን የሚወዳችሁ አክብሮ ወዶ ፈቅዶ ከቤተሰባችሁ ሲያመጣችሁ ነው። በቃ ከዛ ውጭ ግን ልክ እንደሩታ ለመናችሁ ከገባችሁ እስከ እስከዘላለም መጫዋቻ ናችሁ ለእሱ የምትሆኑት። ያው ወንድ ልጅ እንኳን በክብር ያመጣውን እንኳን አሁን እንደ እንደ እንደጥባጥ እይጫወቱ ነው አይደለም ዝም ብሎ ተጎትቶ ገብተውለት ማለት ነው። ለማንኛውም እንዳልሹው ያው በፀባይ ተስማሙና በውስጥ ጨርሳችሁ ሰው አናስገባም ብላችሁ ይሄደ እኛም ያው ሰዎች ነን። በተለይ ካሜራ ላይ እያወጣችሁ የምታወሩትን ሳይሆን በጀመሪያ በውስጥ ጭርስርስ አርጋችሁ አድርጋችሁ ውሳኔያችሁን ወደ ህዝብ ብታመጡ የተሻለ ነው። ከዛ ውጭ ግን ከጽጌና ዳኒ አማከራችሁ አላማከራችሁ እዚህ ጋር ካመጣችሁትም ምንም ልዩነት የለውም። እኔ ግን ሰረዳይ በዚህም ሌላ ድራማ አስባችሁ እንደሆነ እየተሰማኝ ያለው ስል ምክንያቱም፣ አሁን ልክ ይሄንን እምቢ ብለህ ነገ ሀሳብ ተቀይሩ ሌላ ጭቅጭቅ ምናምን የተሰማኝ ነው። ምንም ማድረግ አይቻልም። እንግዲህ ለማንኛውም ቤተሰብ ቪዲዮ ላይ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ ነገር ሲኖር እመለሳለሁ። ወዳችኋለሁ። መልካም ጊዜ። ቻውቻው